ርዕሰ ሊቃነ ጳጳሳት ሌዎ 14ኛ የዘርዓ ክህነት ተማሪዎችና መምህራኖቻቸውን በቫቲካን ተቀበሉ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ የኢዮቤልዩ በዓል ለማክበር ከዓለም ዙሪያ ወደ ቅዱስ ጴጥሮስ ባዚሊካ ንግደት ያደረጉ አራት ሺህ የሚጠጉ የዘርዓ ክህነት ተማሪዎችና መምህራኖቻቸውን በቫቲካን ተቀብለዋል። ቅዱስነታቸው ለነጋዲያኑ ባስተላለፉ መልእክት የኢዮቤልዩ በዓል ለማክበር ወደ ሮም የመጡት የዘርዓ ክህነት ተማሪዎች ነጋዲያን ብቻ ሳይሆኑ የተስፋ ምስክሮችም እንደሆኑ ገልጸው በቤተ ክርስቲያን ውስጥ ያሉን የተስፋ ብርሃን የምታቀጣጠሉ ናችሁ በማለት ተናግረዋል። የዘርዓ ክህነት ተማሪዎች ከመንፈስ ቅዱስ ጋር ደጋግመው እንዲገናኙ ያሳሰቡት ቅዱስነታቸው ይህም እግዚአብሔር በእነርሱ ውስጥ እንዲገኝ ያደርጋል ብለዋል። ከሁሉም በላይ ኢየሱስ ክርስቶስ እንዳደረገ ሁሉ ሕጻናትን፣ ድኾችና የተጨቆኑትን በተለይም የሕይወታቸውን ትርጉም ለማግኘት የሚጥሩትን ወጣቶች ማዳመጥን መማር እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በመጨረሻም ባስተላልፉም መልእክት የዘርዓ ክህነት ተማሪዎች እንደ ኢየሱስ ክርስቶስ የዋና ትሁት ልብ እንዲኖራቸው አድራ ብለው እንደ ሐዋርያው ቅዱስ ጴጥሮስ በብስለት መጓዝ እንደሚገባ በመግለጽ ማስመሰልና ግብዝነትን ሁሉ መተው እንደሚገባ አሳስበዋል። ዘገባው የቫቲካን ዜና ነው።